ቢቃርህ ደውም ከመቃብር ቆራ አይቀርም ተዳፍኖ የሰው መልካም ስራ በሸፍጥህና ጭጋግ በሐሰት ዳፈና ባይቆይም ዘላለም በሩ ላይ እውነት

ትልቅ ሰው የሚያደነዝዘው የሚያስተክዘው ሰሚ እንዴት ናችሁ? አለ አለ። የሚያደነዝዝ የሚያፈዝ የሚወዘውዝ ፍቅር አንዴ ብቻ አንዴ የሚይዘው እንግዲህ ያንቺን አናውቅም። እኔ እናንተ እንዴ የጠየኩት አማን ከኔ ጀመር እ ምን አንዴ ነው የሚይዘው ይላል። ብዙ አይነት አለ እንግዲህ። እኔ አንዴ ነው የሚይዘው ነው የምለው። ቡሩኬ ሶስቴ እንደሚል እርግጥ። አማን ግን አንዴም ሲይዝ ያስገጥማል። ዜማ ያስፈልጋል አይደል? እንዴት ነው ግን ማለት እንግዲህ እንደ ፀሐፊ አሁን እንደ ራስ አይደለም ማውራት ያለብሽ። ብዙ ጊዜ አሁን ለምሳሌ በዜማ በምን ስትጽፊ ከሰው ሀሳብ ተነስተሽ ነው። ፍቅር ሁለት ሶስት ጊዜ ጥላውን ገሰሰ ካንዴ ሁለት ሶስት የሚል እኮ አለ እኮ። ደግሞ አሁንም እኛው ደግሞ ከሞተ በኋላ ያወጣ አልበም ነው። ስለዚህ ፍቅርን ሶስቴ የሚ ይዘው አለ ሶስት የሚ ያገባል እኮ አይደል ስለዚህ ፍቅርን በዚህ አይነት መንገድ ትይዘል። ፍቅር ሳይዘው ያገባ ማለት ስለዚህ በእንደዚህ አይነት አስተሳሰብ ብንወስደው አንዴ ነው ፍቅር የሚይዘው የሚል ደግሞ አለ። ለምን የፍቅሩ አቅም ሲለካው ነው። ለምሳሌ አንዴ የያዘውን ፍቅርና ለምሳሌ ፍቅር ስብርብር አድርጎኛ፣ ደቁሶ በተለይ ጋሽ ባህሩ ቀኝ ላይ ስትመለከች በጣም ነው የሚገርም፣ የሚገርም አገላለጽ። ልቤ እንጂ በበላው ባወጣው አጥንቱን ከማይችለው ቦታ ማንገባለው አጥንቱን ይላሉና። የሆነ ቦታ ገብተው በቃ የመጨረሻ ጥግ ድረስ ስላዩት ከዛ በኋላ ያለውን ፍቅር ምንም አይመስላቸው። ግን እኔ እድል መስጠቱ ጥሩ ነው ብዬ አስባለሁ። ለምሳሌ ለራስህ እድል መስጠት ጥሩ ነው። ይሄኛው ካልተሳካ ደግሞ ሌላው ጋመግን የፍቅሩ መጠን አያያዙ ይለያል፣ የሚለው ብሩ ግን፣ አላውቅም። እስኪ ግን እኔ እምልሽ ድምፃውያን ዘፈን የሚዘፍኑት የራሳቸውን ተሞክሮ ብቻ አይደለም። ጋሽ ጥላሁን ካንድም ሁለት ሦስት ጊዜ ፍቅር ደርሶብኛል ብሎ ዘፍኗል። አሁን ደግሞ ካንዴ በላይ ያለው ፍቅር አይደለም የመጀመሪያው ብቻ ነው ፍቅር በእኔ ለእኔ አንድ ነው ፍቅር። አንዴ ነው የያዘሽ፣ እስካሁን ብቻ ነው የሚይዘኝም። ፍቅር አንድ ነው ለእኔ። እንግዲህ ሌላም እንግዲህ ያለው ተሞክሮ በተሞክሮ ያወራ ሚጋራሳ አላገኝም። ሶስቴ ማለት ነው ያልኩ። ነው እስኪ ብሩክ ምን ይላል? ሰከፍር ይቻላል ብሏል ብሎ እኔን አውጡኝ። እሺ አሁን ወደ አስተያየቱ እንሂድ። ና ከፍቅረ ማርያም ንጉሴ እንጀምራለን። የጸጋዬ እሸቱን እውነት ትኖራለች የሚለውን ዜማ ነው ይዘህልን የመጣኸው። ቆንጆ ዜማ ነው። መድረክ ላይ ያንተን ድምጽ በደንብ መፈተሽ የሚችል ለውድድሩም የሚመጥን ነው ዜማውን ይዘህ የመጣኸው። ፍቅረማርያም ቆንጆ የድምጽ ቀጭን ድምጽ አለ፣ ቀጠን ያለ ነው። እንዲሁም ብዙ ጊዜ ፍቅረ ማርያምን ድምጽ ስሰማ የውብሸትን ድምጽ ነው የሚያስታውሰኝ እና የሙልቀንም ከለር ያለው ነገር ነውእና አሁን ስትዘፍ ነው የጸጋዬን በንደዚህ በእንደዚህ አይነት ቶን ስትዘፍነው ለየት ያለ ከለር ነው ያመጣልኝ። ቆንጆ ነው። የነበረበን ነገር ምንድን ነው? የላኛው ዘፈን የላኛው የዜማ አካል ግን ትንሽ ቅጥል ያለ አይነት ከለሩን እንዲያጣ ሆኑ የአዳመጥኩበት ኩበት ሁኔታ ነው ያለው። ድምጽ ቀጠን ያለ ስለሆነ ከዜማው ስትራክቸር ጋር ብዙ እንዲ እኔን ቁጭ ብ ድግል ያደረገኝ አልቻለም ወይም አልሞቀኝም አልበረደኝም። ውድድር ላይ ስመጣ ግን ሁላችንም ስሜታችንም ወደ አንተ እንዲያመጣ ብታረግ ፐርፎርማንሱ ብንም ብዙ ችግር የለውም ጥሩ ነው። መድረክ ላይ ግን ምንድን የጎደለው ስንል በቃ ከአንተ የድምጽ ቀለም ጋራ የዘፈንከው ዘፈን እንዲ ሙልት ብሎ ስላልተሰማ እኛ እኔ ጋር የተሰማኝ ስሜት በጣም እንዲ የሞቀ ወይ የበረደ አይደለም። ስለዚህ ወይ በጣም አስሙቀኝ ወይም በጣም አስበርደኝ እንደሱ ነው የምፈልገው። በተረፈ ብዙ ነገሩ ጥሩ ነው። የተወሰኑ ቦታዎች ጋር ትንሽ ከቀኝ ጋር የተያያዘ ችግር አለው። ስለዚህ አቬሬጅ ፐርፎርማንስ ነው ማለት ነው። ይህንን ነገር አቬሬጅ ለመሆን ሳይሆን የተሻለ ለመሆን ራስን አዘጋጅተና ያለኝ አስተያየት ይሄ ነው። እኔ ጋር ያለ 9860 ነው። በሱፍቃድ ገዛኸኝ የጋሽ ጥላሁንን ፍቅር አንዴ ነው የሚለውን ዜማ እንግዲህ ያወያየንን ይዘ መጣው። በጣም ቆንጆ ነን። የመድረክ ላይ ሲዘፈን ለውድድር ሲቀርብ አልሰማሁትም። ብዙዎችም ጆሯቸው ውስጥ ያለ ዜማ አይደለም፣ እና በጣም ጥሩ ምርጫ ነው ይዘ መጣው። ይህንን ላደንቅልህ እወዳለው። ዜማ በጣም ትረዳለ፣ ሪትሚክ ጎበዝነት ታይት ነው። እንደገና ደግሞ በራስህ ድምፅ የጋሽ ጥላሁንን እዚ ጋር በዚህ ልክ መጫወት በጣም ነው ያስደሰተኝ። በጣም ትልቅ አድርገህ ነው የተጫወትከው ና ቀለሙም የተለየ ሆኖ እንድናዳምጠው ስሜት ማጋባቱም ዳይናሚክሱም በጣም በጥሩ ሁኔታ ነው የተሰራው ና እንደው አንዳንድ ቦታ ማያስጠላ ከቅኝ ጋር በተያዘ ችግር ነበር። እኔ እሱን ችግር ሁሉ በቃል ሰማሁን ብያለሁ። አስር ሺህ ሰጥቻለሁ። እሺ፣ እኔም ከፍቅረማርያም ልጀምር። በጣም ለውድድር ጥሩ የሆነ የዝፈን ምርጫ ነው ይዘህ የመጣኸው በተለይ የመጀመሪያው የዜማ ክፍል በጣም የወጣ ሬንጅ አለ። በጣም እንደዚህ አይነት ዜማዎች ደስ ይላል። ገና ሲጀምር የሚወረወር ምናምን ሬንጅ አለው። ዜማዎች አንደኛ አልጋልክም፣ አልተሟሟክም ምናምንና እንደዚህ አይነት ይሄ ብቃት እንደው ያሳየውና በደንብ በብቃት ነው የተወጣው። ይሄን ማድነቅ እፈልጋለሁ። ምናልባት ትንሽ ጥያቄ ምንድነው አንዳንድ አንድ የጸጋ ቃናዎች ሲገቡ ነበር። በቃ ከርቦቹ ቅላጼዎቹ ግዴታ ነው። ለምሳሌ ያ ዜማ እንደዛ ባትሎ ላያምር ይችላል ግን ብዙ እንዳይደጋገሙ የሚል ሀሳብ ነው። የማይካደው ነገር ግን ምንድነው በደንብ የሚቀልስ ጉሮሮ አለ። ለምሳሌ ሎንግ ኖት የምንላቸው ይሄ ረጃጅም ድምጾችን የማያዝ አቅም ቀለል አድርገህ ነው አንተ ጋር ያለው ይሄ በጣም የሚበረታታ ነው። ዳይናሚክስ እሱ ነገር ገብቷል በቃ ዳይናሚክስ የገባህን ነገር በደንብ አስቀጠለው፣ ችላ እንዳትለው። አሁንም በድጋሚ ትንሽ ወደ የተሳብከውን ነገር ፍቅረ ማርያምን እኔ አሁን ስፈልገው ነበርና፣ ፍቅረ ማርያም ፈልገው በቃ ከዚህ በኋላ በተለያየ ዘፈኖች ስትመጣ በቃ ፍቅረ ማርያም መጣ ሳናይ እንድንል አድርገን በደንብ በራስ ቶኔ መስራት ማለት ነው። በጣም ጥሩ ነው። 9870 ማለት ሰጥቻለሁ። ዳይት እንግዲህ ትዝታ ማይነር ላይ ብዙ ጊዜ ሰምተናቸው ከማናቃቸው ተደሳው ዜማዎች ውስጥ ምርጫ ያደረከው በጣም የገረመኝ ነገር ሁሌ የመወደው ነገር አገባብ ጥንቃቄ፣ ይሄ በጣም ብዙ ድምፃውያን ሊያስተምር የሚገባ ነገር ነው። በጣም ዘናጭ ነበረ። ሌላው የገረመኝ ጋሽ ጥላሁንን በቃ አረስተን የራስ በቃ የዳዊት ዜማ እስኪመስል ድረስ በራስ ቀና መስራት ይሄ በጣም ከባድ ነገር ነው። ምን ማለት ነው? ይህን ዘፈን ወይ ግጥሙ ቀይ ወይ ነገር አድርገ ብታወጣው እንደ አዲስ ለዛ ነው። ድምጽ ያኖቹን በቃ ስታይላቸውን ወይ ደሞ የሆነ ነገር ነገራቸውን ተከተሉ ድምጻቸውን ኮፒ አታርጉ የምንለው እና በዛ መንገድ ነው የሰማሁ። ዳይናሚክስ ገብተዋል፣ ስሜት የማጋባት ነገር የምንለው እና፣ ሌላው ትልቁ ሙዚቃ በደንብ ገብተዋል። በደንብ መናገር ስላለብኝ ነው። እርግጠኛ ነኝ ከዚህ በኋላ ብዙ ብዙ የሚያስደምሙን ስራዎች ይዘ በብቃት እንደምትመጣ ተስፋ አደርጋለሁ። አስር ሺ ሰጥቻለሁ ማለት ነው። በሱ ፍቃድ እኔ ጋር አስር ሺ አይደለም ያለ መጀመሪያ ፍቅረ ማርያምን አውርቼ መለሳለሁ። ፍቅረ ማርያም በጣም አሪፍ ምርጫ። እኔ በጣም ሁሉ ጊዜ እስካሁን ባለን ኤክስፒሪየንስ በጣም ደስ የሚለኝ ነገር ነፃነትህ ነው። መድረክ ላይ ፍጹም ውድድር አይመስልም አንተ ፐርፎርም ስታደርግ። ይሄ በጣም ትልቅ ኳሊቲ፣ ኮንፊደንስ ምናምን፣ በቃ ማለት ታሸንፋለ ስትገባ ገና ማለት ነው። ይሄ በጣም ቆንጆ ኳሊቲ ነው። በየትኛውም ሁኔታ ውስጥ ሆነ ይሄ ነገር ሁሌ መኖር አለበት። ብዙ ሀሳብ ስለተነሳ እኔ ጋ ቅሬታዎች የሚቻል እንገ ነገሩን ቆንጆ አድርገን የተጫወትከው ከቅኝት ጋር በተያያዘ በተለይ በተለይ የዜማ ሀረጋት የሚጀምሩበት ቦታ ላይ ብዙ ቦታ ልክ አልነበርክም። አንድ ነው ትንሽ የመንሸራተት ነገር አለ እና እሱ በጣም ከባድ ነገር ነው። እሷን ተንሸራተህ ከጀመር ቀጣዮቹም በደንብ ወደዛ ነው የሚሄዱብህ። ና ልክ የሚጀምሩበት የሚጀምሩበት ቦታዎች ላይ በደንብ አዳምጥ። እሱ ጋር ከባድ ጥንቃቄ ይፈልጋል፣ በተለይ ሜሎዲክ ፍሬዝ ሲጀምሩ ማለት ነው። ከዛ ግን አሁን አንተ ጋር ስለ ሪትም እንደዚህ መሰረታዊ ነገሮች የምናወራበት ፐርፎርማንስ ስላልሆነ ትንሽ አድቫንስድ ወደሆነው ነገር እንድንሄድ ሞር ከኢሞሽን ጋር ከይሄ ስሜት ከምንለው ነገር ጋር ስሜትን ደግሞ ስናስብ ያዘፋፈን ያዘያዘሙ መንገድ ነው። ግጥሙን ስሜቱ ምንድን ነው፣ የዜማው ስሜት ምን የሚገልጸው ምናምን የሚለውን ሀሳቦች ጋር ሞር ወደዚህ ሽፍት ማድረግ አለብን ብዬ አስባለሁ። እሱን ደግሞ ስንል ኤክስፕሬሽን ወይም አገላለጽ ምንል፣ እያንዳንዱን ቃል ዜማ ውስጥ ተሰክቷል። እሱን እንዴት አድርጌ ነው ማስዋቢያ ያለብኝ የምና የሚሉት ሀሳቦች ጋር አንተ መሄድ ያለብህ እና ከመሰረታዊ ከሆኑ ፐርፎርማንስ ትንሽ ፈቀቅ ማለት አለብህ ወደፊት። ስለዚህ እሱ ይሁን። የአሁኑ እንዴት ነው ብትለኝ፣ ብዙ ስህተት የለውም። ብዙ የሚያስገርም ነገር የለውም። መካከለኛ ፐርፎርማንስ ነው ነው የምለው ማለት ነው። ገባህ አይደል? እንደ ውድድር ደግሞ እንደ እሱ መሆን የለበት። በዚህ ነፃነትህ፣ በዚህ በራስ መተማመንህ ሌላ ታሪክ ውስጥ ነው መግባት ያለብህ። እሱን እያሰብክ ብትሰራ ጥሩ ነው። ዘጠኝ ሺህ ስምንት መቶ ሰማኒያ በሱፍቃድ ለመጀመሪያ ጊዜ በውድድር ታሪክ ካልተሳሳትኩኝ ለመጀመሪያ ጊዜ ነው ብዬ አስባለሁኝ። የጋሽ ጥላሁንን ፍቅር አንዴ ነው የሚለውን ይሄ ዘፈን ከለመድናቸው የጋሽ ጥላሁን የዜማ ስትራክቸሮች ፍጹም የተለየ ነው። አሬንጅመንቱም በጣም ሞደርን ነው፣ የለመድናቸው አይነት አይደለም። ምናልባት ይህን ዘፈን ሰምቶ ማቅሰው ሲሰማ የጥላሁን ነው ለማለት ይቸገራል አይደለም በብዙ መንገድ እና እንኳን አመጣኸው፣ በጣም ጎበዝ ምን ያህል እያደመጥክ እንደሆነ ምን ያህል ለነገሩ ትኩረት ሰጥተህ በጣም እየተጋህ እንደሆነ አንድ ማሳያ ነው። ሶ በጣም አስቸጋሪ ዜማ ነው። በጣም ከባድ የዜማ ስትራክቸር እንደምንሰማው አይደለም። አንዳንድ ዜማዎች ስንሰማቸው ቀላል ይመስላሉ ሲዜሙ ነው በጣም ክብደታቸው የሚገለጠው እና ይሄ ዜማ እንደዛ ነው። ሌላው በጣም ጥሩ ነገር የነበረው አይደንቲቲ እንግዲህ የራስህን ድምፅ ራስህን ማንነትህን መገንባት ላይ ፈጽሞ በቃ ንጹህ ከምንም ጋር ያልተቀላቀለ ኦውተንቲክ የሆነ የሱፍቃድን ድምጽ ነው ስንሰማ የነበረው። ሪትሚካሊ በጣም አስቸጋሪ ዜማ ነው። ሪትሚካሊ ከለመድ ነው። ኢትዮጵያዊ የዜማ ስትራክቸሮች ውስጥ ካሉት ከዋን ከስሪ እንደዚህ የሚነሳ አይደለም። ዊክ ቢት ስትሮንግ ቢት የምንለው ላይ አለ አይደለም? ይሄ ብዙ ጊዜ ከዊክ ቢቱ ላይ ነው የዜማ ሀረጋቱ የሚነሳው እና በጣም ፊሊንግ ይፈልጋል። እና ገርሞኛል። ምንም በቃ በጣም ጥሩ አድርገ ነው ስትጫወት የነበረው ኢሞሽኑን በጣም ኤክስፕሬሽኑን በጣም በጣም ቆንጆ ነው። አልፎ አልፎ የቅኝት ነገር የሚሰማ አለ። ትንሽ ደግሞ በጣም የሚተጣጠፉት የዜማ ከርቮች ጋር ትንሽ የምትቸገርባቸው ቦታዎች አሉ። ግን ከቅኝቱ ጋርም ከችግሩ ጋርም በላይ ደግሞ ለእኔ በጣም ውበቱ ገዝቶኛል እና አስር ሺ ዳኞቻችን እናመሰግናለን። መልካም እድል ይሁንላችሁ። በእሱ ፍቃድ ሶስቱም ዳኞች 11000 ኮን የሰጡት ዝም አላችሁ።